በደቡብ ምዕራብ ሸዋ ዞን በወሊሶ ከተማ የበዴሳ ደብረ ቅዱሳን ቅዱስ ባለወልድ እና አባ ሳሙኤል ዘዋልድባ ገዳም ሰንበት ትምህርት ቤት ተማሪዎችም ዝግጅት ሲያደርጉ ተገኝተን ትሪታቸው ምን መልክ እንዳለው ጠይቀናቸውም ነበር። ከወራት በፊት ከየአጥቢያቸው የተውጣጡ የሰንበት ትምህርት ቤት ወጣቶች በአንድ ተሰብስበው እንደሚያዘጋጁ ነግረውናል። በዚህ በወሊሶ ከተማ ሰባት ደብራት አሉ። ከሰባት ደብራቱ ደግሞ እኛ ዘንድሮ የመስቀል በዓል በአደባባይ የሚከበር የእኛ ነውና እና በሚገባ አጥንተናል። በሚገባ ተዘጋጅተናል። ለሶስት ወራት ነበር ስንዘጋጀ ነበረው እና በደመቀ እያጠና ነው፣ ወረብ እያጠና ነው፣ ትዕይንቱንም እየሰራ ነው ነው እንጀኛ ደብር ደግሞ ደብረ ቅዱሳን ቅዱስ ባለ ወልድና አባ ሳሙኤል ዘዋልድባ ቤተክርስቲያን ከሶስት ወር ምናምን አካባቢ ጀምሮ ብዙ አይነት እንትኖችን ዝግጅቶችን አድርገናል። ወረቦቹን ደግሞ ስናጠና በግዕዙም በኦሮምኛውም እያደረግን በሁለቱም ቋንቋ ተደራሽ እንዲሆን ለማድረግ ሲባል በዛ እያጠናን ነበር። ከዛ መዝሙሮችንም እያጠናን ነበር። ከዛ ውጭ ደግሞ አንዳንድ ትርኢቶችንም እየሰራን ነበር። ይህ የደመራና የመስቀል ክብረ በዓል ልዩ ትርጉም ያለው መሆኑን የቤተ ክርስቲያኒቱ የሰንበት ትምህርት ቤት ሰብሳቢ ሺመክት ለገሰ ተናግረዋል። በእነዚህ ወጣት ሰንበት ትምህርት ቤት ተማሪዎች ዝግጅት፣ እንዲሁም በቤተ ክርስቲያን አባቶች በያሬዳዊ ዝማሬና ጸሎት በድምቀት ለማክበር በከተማዋ ካሉ ሰባቱም አድባራት በአንድ ስፍራ እንደሚገናኙ ገልጿል። በከተማችን ሰባት አድባራት አሉ። ሰባቱም አድባራት በእለቱ በአንድ ቦታ ላይ እንገናኛለን። ከተለያዩ ከሁሉም አቅጣጫ በዝማሬ እየዘመርን ከማህበረ ካህናት እንዲሁም ደግሞ በሰንበት ትምህርት ቤት ምእመን ጋር አንድ በመሆን አንድ ቦታ ላይ እንሰበሰባለን። ከዛ በኋላ ነው ወደ መስቀል አደባባዩ ይዘን እንሄዳለን።